ቁርኣን የወረደው እንዴት ነው ከተባለ፣ አላህ ስብሓነ ወተዓላ በቃል ለመላእኩ ጅብሪል ዓለይሂ ሰላም በቃል ደረጃ ሰጠው። ያን ቃል መላእኩ ጅብሪል ሸምድዶ ለነቢዩ መሐመድ ሰለላሁ ዓለይሂ ወሰለም አነበበላቸው፣ በልባቸውም ላይ እንዲጸና አደረገ አምላክ አላህ። ከዛ ነብ ሰለላሁ ዓለይሂ ወሰለም በአይን ማኝ ዛው ባሉት በባልደረቦቻቸው እንዲጻፍ አዘዙ። ማስረጃ ለተናገርኩት ሁሉ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ፣ ያ መሐመድ ሆይ ለሰዎች እንዲበላቸው

ታማኝ መንፈስ መልአኩ ጅብሪል አወረደው። ላ ቀልቢከ ሊተኩነ ሚነል ሙንዚሪን በአንተ ልብ ላይ ያወረደው አንተም ከነቢያቶች ከአስፈራሪዎች ትሆን ዘንድ ይላል። ከጀሀነም ያስፈራራሉ፣ በጀነት ያበስራሉ ነቢያቶች። በአንድ አላህ ያመነን ጀነት ያበስሩታል፣ አላህን የካደን ከጀሀነም ያስፈራሩታል። ስለዚህ ከነዚያ ከነቢያት ትሆን ዘንድ ይህን ቁርኣን አወረዳለ አላቸው። ስለዚህ በቃል ደረጃ ነው የወረደው። ከዚያም ያ ምድር ላይ እንዲጻፍ ተደረገ። ማነው የጻፈው? የነብስ ላ ስለም ሶሓቦች። በማን ትዕዛዝ? በነብስ ላ ስለም ትዕዛዝ። ማስረጃ

ከእኔ የምትሰሙት ያኔ ቁርአንን እንጂ እንዳትጽፉ ብለው ተናገሩ። አያቸው አይደለ ቁርአንን ጻፉ ብለው ገለጹላቸው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አዘው ሶሓቦች እዘው የዓይን እማኝ የሆኑ ባልደረቦቻቸው አማኞች እንዲጽፉት ተደረጉ፣ እንደጻፉትን መሰከሩ። በዚህ መልኩ ነው ቁርአን ከአምላክ ዘንድ በመልአኩ ጅብሪል ዐለይሂ ሰላም አማካኝነት በቃል ደረጃ ወርዶ ምድር ላይ ነብዩ ሰለላሁ ዐለይሂ ወሰለም እንዲያስፉ ተደረገ ማለት ነው። ይህ ቁርአን የወረደው እንዴት ነው ከተባለ አላህ ስብሃነ ወተዓላ በቃል ለመልአኩ ጅብሪል ዐለይሂ ሰላም በቃል ደረጃ ሰጠው። ያን ቃል መልአኩ ጅብሪል ሸምድዶ ለነቢዩ መሐመድ ሰለ ላ ሰለም አነበበላቸው፣ በልባቸውም ላይ እንዲጸና አደረገ አምላክ አላ ከዚ ነብ ስ ላ ሰለም በአይነማኝ እዚያው ባሉት በባልደረባዎቻቸው እንዲጻፍ አዘዙ። ማስረጃ ለተናገርኩት ሁሉ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ሙሐመድ ሆይ ለሰዎች እንዲበላቸው ይህን ቁርአን በእውነት ከጌታችሁ ከአምላካችሁ ከአላህ ዘንድ መንፈስ ቅዱስ አወረደው በላቸው ይላል።

አንተም ከነቢያቶች ከአስፈራሪዎች ትሆን ዘንድ ይላል። ከጀሃነም ያስፈራራሉ፣ በጀነት ያበስራሉ ነቢያቶች። በአንድ አላህ ያመነን ጀነት ያበስሩታል፣ አላህን የካደን ከጀሃነም ያስፈራሩታል። ስለዚህ ከነዚያ ከነቢያ ትሆን ዘንድ ይህን ቁርኣን አወረደ አለ አላቸው። ስለዚህ በቃል ደረጃ ነው የወረደው። ከዚያም ያ ምድር ላይ እንዲጻፍ ተደረገ። ማን የጻፈው? የነብስ ላ ስለም ሰቦች በማን ትእዛዝ? በነብስ ላ ስለም ትእዛዝ። ማስረጃ ዘይድ ብኑ ሳቢት ብኑ ቀሰው ዘይድ ብኑ ሓሪፋ

ከእኔ የምትሰሙት ያኔ ቁርአንን እንጂ እንዳትጽፉ ብለው ተናገሩ እያቸው አይደለ ቁርአንን ጻፉ ብለው ገለጹላቸው ማለት ነው። ነብያችን ሰለላ ሰለም አዘው ሰሓቦች እዘው የአይን ማኝ የሆኑ ባልደረቦቻቸው አማኞች እንዲጽፉት ተደረጉ እንደጻፉትን መሰከሩ። በዚህ መልኩ ነው ቁርአን ከአምላክ ዘንድ በመልአኩ ጅብሪል አለህ ሰላም አማካኝነት በቃል ደረጃ ወርዶ ምድር ላይ ነብ ስ ላ ሰለም እንዲያስፉ ተደረገ ማለት ነው። ይህ ነው ቁርአን የወረደው እንዴት ነው ከተባለ የአላህ ስብሓነ ተዓላ በቃል ለመላእኩ ጅብሪል አለህ ሰላም በቃል ደረጃ ሰጠው። ያን ቃል መልአኩ ጅብሪል ሸምድዶ ለነቢዩ መሐመድ ሰለ አለ ሰለም አነበበላቸው፣ በልባቸውም ላይ እንዲጸና አደረገ አምላክ አላህ። እዚያ ነብ ሰለ አለ ሰለም በአይን ማኝ እዛው ባሉት በባልደረባዎቻቸው እንዲጻፍ አዘዙ። ማስረጃ ለተናገርኩት ሁሉ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ሙሐመድ ሆይ ለሰዎች እንዲበላቸው ይህን ቁርአን በእውነት ከጌታችሁ ከአምላካችሁ ከአላህ ዘንድ መንፈስ ቅዱስ አወረደው በላቸው ይላል።

አንተም ከነቢያቶች ከአስፈራሪዎች ትሆን ዘንድ ይላል። ከጀሃነም ያስፈራራሉ፣ በጀነት ያበስራሉ ነቢያቶች። በአንድ አላህ ያመነን ጀነት ያበስሩታል፣ አላህ ኔቃደን ከጀሃነም ያስፈራሩታል። ስለዚህ ከነዚያ ከነቢያት ትሆን ዘንድ ይህን ቁርአን አወረደ አለ አላቸው። ስለዚህ በቃል ደረጃ ነው የወረደው። ከዚያም ያ ምድር ላይ እንዲጻፍ ተደረገ። ማነው የጻፈው? የነብስ ላ ስለም ሶሐቦች። በማን ትዕዛዝ? በነብስ ላ ስለም ትዕዛዝ ማስረጃ

ሌላ ቦታ ላይ ምን አሉ? ላ ተክቱቡ ዐኒ ገይረል ቁርኣን ከእኔ የምትሰሙት ቁርኣንን እንጂ እንዳትጽፉ ብለው ተናገሩ። እያቸው አይደለ ቁርኣንን ጻፉ ብለው ገለጹላቸው ማለት ነው። ነቢያችን ሰላ ሰለም አዘው ሰሓቦች እዘው የዓይን እማኝ የሆኑ ባልደረቦቻቸው አማኞች እንዲጽፉት ተደረጉ። እንደጻፉትም መሰከሩ። በዚህ መልኩ ነው ቁርኣን ከአምላክ ዘንድ በመልአኩ ጅብሪል ዐለይሂ ሰላም አማካኝነት በቃል ደረጃ ወርዶ ምድር ላይ ነቢዩ ሰላ ሰለም እንዲያስጽፉ ተደረገ ማለት ነው። ይህ ነው።